አሰላሙ አሌይኩም ይህ የምታዩት ሰውዬ በተደጋጋሚ ሼህ ዑሰይሚን አለህ ራሕመቱላህ የአላህ ራሕማ በሳቸው ላይ ይሆነና ሲቀጥፍባቸው ሲዋሽባቸው እንግዲህ ይስተዋላል። ማያቆም ማህበረሰብ ለማጭበርበር ከመሀል ይልክ እንደ ይሁዳ እየቆረጠ መርቅኖ ይሆንም አላሁ አለም። ብቻ ግን እንደ ይሁዳ ከመሀል ሰው ምን ይለኛል እንኳን ሳይል ላይ ጋ በግልጽ የተናገሩ ከታች ቁርጡ ከመሃል እያመጣ ምን ያደርጋል? ሰዎችን ያጭበረብራል። ነገር ግን እሳቸው አቋማቸው ምንድን ቁርአን የአላህ ቃል ነው አይልም። እንዴት? እሳቸው መክሉቅ ነው ነው የሚሉት። እስኪ እናድምጣቸው፣ እሳቸው ምን እንደሚሉ። ግልጽ ነው አይደለ? እስኪ ሼኽ ዑሰይሚን አለይሂ ረሕመቱላህ ምን እንደሚሉ እናድምጣቸው። ነኡሚኑ ቢአነሁ ከላሙላህ ተዓላ። አዎ እናምናለን፣ ቁርአን የአላህ ንግግር ነው። ከላሙላህ የአላህ ንግግር ነው አሉ። ተከለመ ቢሂ ሐቂቃ በሐቂቃ አላህ የተናገረበት የአላህ ንግግር ነው ሲባል ግን ያዕኒ ልክ አሕባሾች እንደሚሉት አይ ቁርአን የአላህ ንግር ነው፣ ግን ጽሁፉ መክሉቅ ነው እንደዚህ እንደዚህ ነው አንልም። ቀጥታ በሀቂቅ አላህ የተናገረበት ነው ጽሁፉ ማዕናውም ከአላህ ነው። ግልጽ ነው አደለ እንዴ? አላህ በፈለገ ጊዜ ይናገራል። ምንም ጥያቄ የለውም። ሙሳን አላህ መችን ያናገራቸው? ሙሳን ዓለይሂ ሰላም አላህ መሽን ያናገራቸው? በህይወት በነበሩ ጊዜ አይደለም። እዛ የቀጠሮ ቀን አላህ አናገራቸው። አደለ እን አደል እንዴ ይብ አሁን አላህ ሙሳን እያናገራቸው ነው አይደለም። ሞተዋል። ሙሳ ሞተዋል። ስለዚህ አላህ በፈለገ ጊዜ ይናገራል ማለት ነው። ስለዚህ አላህ በፈለገ ጊዜ ያወረደልን የኛ ቁርአን ነው የተናገረበት ነው አላህ والدليل على انه كلام الله قول الله تعالى وان احد من المشركين استجارك فاجره حتى يسمع كلام الله ከመረጃዎች ውስጥ አንዱ ቁርአን የአላህ ንግግር ለመሆኑ መሉቅ ነው ይላሉ ያለው ነው የአላህ ንግግር ለመሆኑ ከመረጃዎች ውስጥ አንዱ ምንድነው አላህ ምን ያለ ቁርአን ላይ አንድ ሙሽሪክ ወደ አንተ ጥገኝነትን ከፈለገ አስጠጋው እስከ መቼ ሐታ የስማዕ ከላም አላህ የአላህ ንግግር እስከሚሰማ ድረስ አስጠጋው አንድ ሙሽሪክ ወደ አንተ ጥገኝነት ከፈለገ አላቸው አላህ ለማን ለነቢዩ አለይሂ ሰላቱ ወሰላም የአላህን ንግግር እስከሚሰማ ድረስ አያቸው ፈኢነል ሙራደ ቢከላሚላሂ ሁነል ቁርአን ቢላ ሸክ ምንም ጥያቄ የለውም የአላህ ቃል የተባለው እዚህ ጋ ምንድን ነው ቁርአን ነው የአላህ ንግግር ያች የአላህ ንግግር ነው ቁርአን ፍጡር አይደለም እያሉ ነው። ተመልከቱ። ያ ማለት ግን ሓታ የስማዕ ከላም ላ የአላህን ነግር እስከሚሰማ ማለት ይሄ ሙሽሪክ ልክ አላህ ነብያችን እንዳናገሩ ለሰላት ወሰላም ከሰማያት በላይ ከአርሹ በላይ ነቢዩ ለሰላት ሰላም እንግዲህ ስራ ወልሚዕራሽ ሄደው ከአላ ጋር ተነጋግረዋል። ሰላት አስቀንሳል አደለ። ልክ እንደዚሁ ምን ማለት አይደለም ይህ ሰውዬ ታ የስማዕ ከላም ላህ ማለት ከሰባት ሰማይ በላይ ያለው ልክ እንደ ነቢዩ ዐለይሂ ሰላቱ ወሰላም ያን ያዳምጣል ማለት አይደለም። የተፈለገው በቁርአን የወረደልን ነው፣ በጅብሪል አማካኝነት ለነቢዩ የወረደልንን ነው የስማዕ ከላም ላህ የተባለው። ስለዚህ ይህም ከላም ላህ ነውም። ምክንያቱም ሙሽሪክ አላህ በቁርን ያወረደልንን ነው እንጂ የአላህ ንግግር ልክ እንደነብዩ ዐለይሂ ሰላቱ ወሰላም እንደነ ሙሳ ከሊሙላህ ያንን ያዳምጣል ማለት አይደለም። ሙሽሪክ የሆነ ሰው ያንን ያዳምጣል ማለት አይደለም፣ ግን በጅብሪል አማካኝነት ለነቢዩ ዐለይሂ ሰላቱ ወሰላም የወረደላቸውን ይህንን ቁርአን ነው ሀታ የስማ ከላም ላህ የተባለው። ምክንያቱም ቁርአን የወረደው ለእኛ ምን ስለሆነ ለሁሉም መመሪያ ይሆን ዘንድ፣ ይመለሱበት፣ ይገሰጹበት ይሆን ዘንድ ለሙኪን አን ያስማ ከላም ላህ ን ንፈውቅ ሰብዐ ሰማዋት አበ ከሰባት ሰማይ በላይ ያለውን የአላህ ስብሃና ከሰባት ሰማይ ልክ ነቢዩ ሰላቱ ሰላም ቅድም እንዳስረደኋቸው ዐለይሂ ሰላቱ ሰላም ልክ እሳቸው ከአላህ ጋር ተነጋገሩ ሰላትን አስቀንሰው እንደመጡት እንደዛ ያወራል ማለት አይደለም። በፍጹም ያ አይደለም የተፈለገው። የአላህ ንግግር ሲባል የትኛው ነው? በጅብሪል አማካኝነት ከአላህ በጅብሪል አማካኝነት ለነቢዩ ዐለይሂ ሰላቱ ሰላም የወረደላቸው ቁርአን ነው የተፈለገው። ስለዚህ ቁርአን የማን ቃለው የአላህ ቃለው እያሉ ነው ሪ ፊ አና ቁርን ሽ ከላም ላ ዘ ወጀል ስለዚህ ይህ የቁርአን አያ በግልጽ የሚያሳየው ምንድን ነው ቁርን የማንግግር እንደሆነ ነው የአላህ ንግግር ነው ቁርን ነው ግልጽሪ የሚያሳየው ቁርን የማንግግር ነው የአላህ ንግግር እንደሆነ ነው ስለዚህ ክ ይሚን አለህ ይህ ግለሰብ እንደሚቀጥፍባቸው ሳይሆን ቁርን የአላህ ቃለው አላ የተናገረበት ግልጽ ፍጡር ያልሆነ ጽሁፉ ፍጡር ነው እንደዚህ ፍጡር ነው እያላችሁ ሰዎች የምታጠሙት ማን እንደሆነ እየታወቀ አልሐምዱላ። አሁን ሰው ኮ ነቅቶባቸዋል። አሁን ለመደበቅ የራሷን እንትን ብላ የራሷን ለመሸፈን ዝምብላ ትዘላለች። በጣም ነው የሚያሳዝነው። የራሳቸውን ነውር ይሸፈኑ ራሱ አብደላ አል ሐረሪ ፊ መቃሚ ታዕሊም፣ በማስተማሪያ ላይ ቦታ ላይ ብቻ ተናገሩ ምን፣ ይሄ የተወረደው ቁርአን ለፍዙ መክሉቅ ነው ብላችሁ ተናገሩ እያለ ው ኪታቡን ከፍተና ሳይ ተናገኛ አልሐምዱሊላ ኪታብ እኮ ይኸው በእጃችን እኮ አለ ግልጽ ነው አይደለ በመቃመጥ ታዕሊም ላይ በመስተማሪያ ቦታ ላይ ብቻ ቁርአን መክሉቅ ነው ብላችሁ አስተምሩ የሚለው የማን ኪታብ እንደሆነ ታውቋል እኮ ዑለሞዎች ላይ መቅጠፍህን አቁም ሀዛ ወላሁ አዕለም